እንደ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። በክርስትና ሃይማኖት ውስጥ ከአርባ ሺህ በላይ የተለያዩ ሃይማኖቶች አለማችን ላይ ይገኛሉ አሁን ላይ። እነዚህ አርባ ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ። መጽሐፍ ቅዱስን ስታነቡም እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይህ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድን ነው ብላችሁ ታሪክን ወደኋላ እንድታዩ ያስገድዳችኋል። እኔን የሚያስገድደኝ እሱ ነው። ክርስቶስ ካለፈ በኋላ ባይብል ለመዘጋጀት በመሀላቸው የምን ያህል እድሜ ልዩነት እንዳለ ስታዩ እጅግ የሚያስደነግጥ ነገርን ታገኛላችሁ። ለማነጻጸር ያክል ቁርአንን ለማየት ከሞከርን መሀመድ ቁርአንን በ23 ዓመታት ጊዜ ውስጥ ነው ማዘጋጀት የቻለው። በዚህ 23 ዓመታት ጊዜ ውስጥ በቃላት መሀመድም ኢየሱስም በቃላት ነበረ ትምህርታቸውን ያስተማሩት። የቁርአን ለየት የሚያደርገው መሐመድ በሕይወት በነበረበት ወቅት የተለያዩ አስተምህሮቶቹ የተለያየ ነገር ላይ ሰፍረው ከዛ በኋላ ካለፈ በኋላ ተሰብስበው ጥርት ያለ የጠናቀቀን አስተሳሰቡንና አስተምህሮቱን እንድናገኝ አድርጎናል። ዛሬ ላይ ባይብል የምንለው መጽሐፍ ቅዱስ ሙሉ በሙሉ ተዘጋጅቶ ለማለቅ ወደ አራት መቶ ዓመታት ነው የወሰደበት። ኢየሱስ ካለፈ በኋላ እነዚህ ደቀ መዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሁፍነት ለመቀ ቀየር ረጅም ዓመታት እንወሰድባቸው። የማቴዎስ ወንጌል ከ30 ዓመት በኋላ ክርስቶስ ካለፈ በኋላ እንዲሁም የሉቃስና የዮሐንስ ወንጌል ደግሞ ከ60ና ከ80 ዓመታት በኋላ፣ በአጠቃላይ አራት ወንጌሎች እንኳን ሙሉ በሙሉ ተጽፈው ለመዘጋጀት ወደ መቶ ዓመታት የወሰደባቸው በጋራ ማለት ነው። ታዲያ ችግሩ ይሄ ብቻ ሳይሆን በዘመን መሀል ያለውን ክፍተት ማሰብ ትችላላችሁ። በመቶ ዓመታት በቃል የተነገረን ነገር ቃል በቃል ወረቀት ላይ ማስፈሩ አስቸጋሪ ይሆናል። ኢንፋክት ደቀ መዝሙሮቹ በሌሉበትና የአይን ማኞች በሌሉበት የተከሰቱ ክስተቶችን እንኳን ያዩ አካላት በሌሉበት ነው ነገሮች ሁሉ የተጻፉት። የሚገርመው ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል ማለት ነው። ለአመታት፣ ለዘመናት የነበረው የአስተምህሮቶች መረሳሳት እና የተለያዩ አካላት ደግሞ የተለያየ ቦታ ላይ ሆነው የየራሳቸውን ነገር መጻፋቸው የየራሳቸውን የተለያየ ነገር እንዲጽፉ አስገድዷቸው ነበረ። ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነ ባይብልን ለማዘጋጀት ይወስናል። ነገር ግን በዚህ መልኩ ፋይናላይዝ ሲደረግ ባይብል አራቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮች ያስተማሩት ትምህርት እንዳይካተት ተደርጎ እንዲሁም በፖለቲካ አስተሳሰብና ማህበረሰቡ ኢምፓየሩ እንዲመቸው ለመቆጣጠር በሚመቸው መልኩ ቄሶቹና ጳጳሶቹ ትክክል ነው ያሉትንና ያላሉትን በራሳቸው መንገድ ሼፕ እያደረጉ እጅግ ብትንትኑ በወጣ መልኩ የክርስቶስ የጠራ አስተምሮት እና እሳቤ እንዳይገኝ ሆኖ እርስ በእርስ የሚጣርስ ሀሳብን ብቻ ሳይሆን የሰጠን ጭራሹኑ የክርስቶስን የተለያዩ አስተምሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የሕይወት አስተምሮቶቹ የክርስቶስን ጥልቅ እሳቤዎችን በተለይ ደግሞ ሜሪ መግደለን የምንላት የመግደለዊት ማርያምን ወንጌል ወይም ደግሞ ለሷ አስተማራትን አስተምሮ እንዳይካተት ተደርጎ እዛ ውስጥ ያሉ ጥልቅ እሳቤዎቹና አስተምሮቶቹ ማህበረሰቡ እንዳያውቀው የተምታታን ውጤት እንድናገኝ አድርጎናል። ይህም የሆነበት ምክንያት እንግዲህ እነዚህ ተቋማት ወደ ተቋምነት ሲቀይሩት የክርስቶስን አስተምሮት ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ነው የምታዩት። ነገር ግን ወደ ተቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር፣ ከተለያዩ እርስ በርስ የሚጋጩ እሳቤዎች አንጻር ከራሳቸው ሚዛን መዝነው ነው የተለያዩ እሳቤዎችን በዚህ መልኩ ቀያይሮትን ያሰፈሩት ተገኝቷል። ኢንፋክት መግደሌት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቅ የሆነ አስተምሮቶቹን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ናት። እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ ዳሪ እንደሆነች እንዲታሰብ ምን ምን ተደርጎ እስከ መጨረሻ ጊዜ ድረስ አብራው የቆየችውን ተከታዩ እና ያስተማራትን ነገር ሙሉ በሙሉ ከትምህርቶች ውስጥ እስከ ማጥፋት የደረሰ የሚያሳዝን ድርጊት ነው የተደረገው። ነገር ግን እነዚህ ወንጌሎች ከመጽሐፍ ቅዱስ ቢነጠሉም ግን ስቲል አሉ፣ አግኝታችሁ ማንበብ ትችላላችሁ። የክርስቶስ አስተምሮቶች በአጠቃላይ ትክክል የሚሆኑ ስህተት ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምሮቶች በራሱ በጠ በተሰራ መልኩ ጽፎት ማግኘት ብንችል ሳይበታተኑበት፣ ማንም ሳይቀይርበት፣ ሳይቀነስ፣ ሳይጨመርበት ነገር ግን የጠራ አስተምህሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበረ። እውነት ለመናገር ይህ እስካልሆነ ግን ሙሉ በሙሉ የክርስቶስን አስተምሮቶች መደገፍም ሆነ መንቀፍ አስቸጋሪ ይሆናል። ምንም ያህል የክርስቶስን የጠራ አስተምሮት ባናቅም ግን አንድ ጥርት ያለ ነገር እናቃለን። እሱ ምንድ ነው? ክርስቶስ በዘመኑ የነበረውን ደካማ አስተሳሰብ ኦቨርካም አድርጎ የራሱን አዲስ ማንነትና አስተምህሮትን ቀርጾ አዲስ ቫሊዩን ያስተማረ ዘመናችን ታላቅ መምህር ነበረ። ታላቅ መምህር ብቻ ሳይሆን ለዚህ ላመንበት አስተሳሰብ ወደኋላ ላለመመለስ ራሱን እስከ መሰዋት የደረሰ ይህም ብቻ ሳይሆን በሰው ልጆች ታሪክ ላይ ትልቅ አስተዋጽኦ መጫወት የቻለ ድንቅ መምህር እንደነበረ መካድ አይቻልም። በአንድ ነገር እንጨርስ። የክርስትና አስተምሮቶችን እጅግ ተችቶ የአውሮፓን ቤተክርስቲያኖች ጭር ያደረገው ታላቁ ፈላስፋ ኒቼ ስለ ክርስቶስ ግን አንድ ነገር ይላል፣ በእውነት ግን አንድ ክርስቲያን ብቻ ነበረም፣ እሱም መስቀል ላይ ተሰዋ።